ኦልትራፎርድ ወደ ድምቀቱ ተመልሷል። ማንቸስተር ዩናይትድ በእንግሊዝ ፕሪምየር ሊግ ከብራይተን ያከናወኑ ጨዋታ ስድስት ጎሎች የተቆጠሩበት ጨዋታ ሆኗል። ዩናይትድ እና ኦልትራፎርድ ከረጅም ጊዜ በኋላ የናፈቁትን ድባብ መልሰው ያገኙበት ምሽት። እጅግ በጣም በርካታ ድራማዊ ነገሮች የተመለከትንበት ጨዋታ፣ መውጣት መውረድ። ማንቸስተር ዩናይትድ በመጨረሻም ቢሆን እጅ ውስጥ ገብቶ የነበረውን ውጤት ወደ ማጣት ተቃርቦ የነበረበትን ቅጽበት ያስተዋለበት ይልቁኑ ደቂቃው በገፋ ቁጥር ደግሞ የማሸነፊያውን ማራኪ የምትባለን ጎል ያስቆጠሩበትን ቅጽበት ስታዩ ኦልትራፎርድ የምርም ቲያትር ኦፍ ድሪምስ ወይም ህልሞች ሁሉ እውን የሚሆኑበት ስቴዲየም መሆኑን ያሳየ ቅጽበት ነበር። እያንዳንዱን የሜዳ ላይ እንቅስቃሴ ዛሬ በተመለከተነው የጨዋታ ሂደት ላይ ዩናይትድ ፍጹም ፍጹም አስደናቂ በሆነ መልኩ በጨዋታው ላይ የተለየ ምሽትን ካሳለፉ ክለቦች መካከል አንዱ ነበር እና ዩናይትድ ዛሬ ምን አይነት ቆይታን ነው ያደረገው? ይህንን መቃኘት ያለብን ይመስለኛል። ማንችስተር ዩናይትድ በፕሪምየር ሊጉ በጣም ከሚፈተንባቸው ቡድኖች ውስጥ አንዱ በቀዳሚነት የምናነሰው ብራይተን ኤንድ ሆቭ አልቢዮን እንደሆነ ይታወቃል። ወደዚህ ቡድን ከዚህ ቡድን ጋር ያደረገውን የእንግሊሽ ፕሪምየር ሊግ መርሃ ግብሮች ለዩናይትድ እጅግ እጅግ በጣም ፈታኝ የሚባሉ መርሃ ግብሮች ናቸው። ዛሬም ሲጠበቅ ሩበን አሞሪም በርካታ ለውጦችንም ጭምር ደግሞ አከናውነው የጀመሩበት ነበር። እንደምታስታውሱት የመጨረሻ ጨዋታቸውን ሲያከናውኑ ቢያንስ በዛ ላይ ናፕ ላይ የነበሩ ተጫዋቾችን በቋሚነት በዛሬው ጨዋታ ላይ ያልተጠቀሟቸው ተጫዋቾች አሉ። ለምሳሌ ቤንያሚን ሴስኮ በቋሚነት በዛሬው ጨዋታ ላይ ጀምሮ ነበር። እንደተመለከታችሁት ሌኒዮሮ ወደ አሰላለፍ መጥቷል። ከዛ ባለፈ ማቲያስ ኩኛ ዘጠኝ ቁጥር ነበር ባሳለፍነው ሳምንት። አሁን ሜሰን ማውንት በሚጫወትበት ቦታ ላይ ተሰልፎ ዛሬ የተመለከትናቸው ተጫዋቾች ናቸው። ሁሉም ተጫዋች ማለት በሚቻል ደረጃ በሜዳ ውስጥ በነበራቸው ቆይታ ግን ፐርፌክት ነበሩ። በጣም በጣም ፐርፌክት ነበሩ። ማቲያስ ዴሊክት፣ ሉክ ሾ፣ ሌኒዮሮ፣ አማድ፣ ካዝሜሮ፣ ብሩኖ ፈርናንዴሽ፣ ዲጎ ዳሎት፣ ብሪያን ቤሞ፣ ማቲያስ ኩኛ እንዲሁም ደግሞ ቤንያሚን ሴስኮ በዚህ ጨዋታ ላይ በጣም የተዋጣላቸው ለማንቸስተር ዩናይትድ እንዴት መጫወት እንደሚገባቸውም ጭምር በዚህ ምሽት ላይ ያሳለፉ ተጫዋቾች ናቸው። ሉክ ሾ አሲስት አድርጓል። ቤንያሚን ሴስኮ አሲስት አድርጓል። ብሩኖ ፈርናንዴስ በጨዋታው ላይ ሶስት መቶኛ ጨዋታውን ነበር ያከናወነው። በጣም ፐርፌክት ነበር። ካዝሜሮ አሲስት አድርጓል፣ ጎል አስቆጥሯል። እንዲያውም አንዳንዶች እንደሚሉት ሁለት ብራዚላውያን ለማንቸስተር ዩናይትድ ለመጀመሪያ ጊዜ በአንድ ጨዋታ ላይ ያስቆጠሩበት አጋጣሚም ነው። ይሄ ለመጀመሪያ ጊዜ ነው በዩናይትድ መለያ ለማንቸስተር ዩናይትድ እየተጫወቱ ሁለት ብራዚላውያን ተጫዋቾች ጎል ያስቆጠሩት። ማቲያስ ኩኛ የመጀመሪያ ጎሉን በዩናይትድ መለያ አስቆጥሯል። እንዲያውም ከሳጥን ውጭ ስለሆነ ያስቆጠረው ከባለፈው ውድድር ዓመት ጀምሮ ከሳጥን ውጭ ሰባት ጎሎችን በማስቆጠር ከየትኛውም ተጫዋች በቁጥር ከፍ የሚለው ተጫዋች ሆኖ ተመልክተዋል። ብሪያን ብሪያን ነው። ምንም ጥያቄ የሚነሳለት ተጫዋች አይደለም። በጨዋታ ሁለት ጎሎችን አስቆጥሯል። ደግሞ በጣም ቁልፍ የሚባሉ ጎሎችን ነው ያስቆጠረው። ኢማጅን አንድ ነጥብ ሶስት አካባቢ ብቻ ነበሩ ኤክስጂዎቹ። ከዛ ውስጥ ነው ሁለቱን ወደ ጎልነት መቀየር የቻለው። ሀምሳ ዘጠኝ ኳሶችን ነክቷል። አራት የተጋጣሚ ሳጥን ውስጥ የነካቸው ኳሶችን ነበር። በዚህ መርሃ ግብር ላይ የተመለከት ነው። በተለይ በተለይ በሰባት የሪከቨሪ ኳሶች ላይ ተሳትፏል። ያ ማለት ብራይተን ኳስ በሚይዝበት ሰዓት ላይ አለ ማንቸስተር ዩናይትድ ኳስ በተነጠቀበት ቅጽበት ቡድኑን ለማገዝ ወደኋላ በጥልቀት ተመልሶ በሜዳ ውስጥ ከተመለከት ናቸው። የማንቸስተር ዩናይትድ ታታሪ ከሚባሉ ተጫዋች መካከል አንዱ ነበረ እና ብሪያን ዘንድሮ ፍጹም የተለየ ጊዜን እያሳለፈ ነው የሚገኘው በዩናይትድ የምር ለመናገር የተጫዋች ወደዚህ ቡድን ከመጣ በኋላ በዘጠኙም የእንግሊዝ ፕሪሚየር ሊግ መርሃ ሀገሮች ላይ በቋሚነት ጀምሯል ከነዛ ውስጥ አራት ጎል አስቆጥሮ አንድ አሲስት አድርጓል እና 776 ደቂቃዎችን በሜዳ ውስጥ አሳልፏል። ፐርፌክቱ ዝውውር እስካሁን ድረስ እየተመለከት ናቸው ካሉት በጎል ኢንቮልቭመንት፣ በጎል ኮንትሪቢሽን በጨዋታ የማሸነፍ አብዛኞች ሬቶችን ከተመለከትን ብሪያን በጣም በጣም በጣም ጥሩ ጊዜ እያሳለፉ ከሚገኙ የማንቸስተር ዩናይትድ ተጫዋቾች መካከል አንዱ ነው እና በጣም ተቸግሮ የተመለከተ ነው ማንቸስተር ዩናይትድ በመጨረሻም ብራይተንን ማሸነፍ የቻለበትን ቁልፍ ያገኘበት መርሃ ግብር ሆኗል። ይህንን ማድረግ ለዩናይትድ በቅርብ ጊዜ ፍጹም አስቸጋሪ ሆኖ ብራይተን በጣም በቀላሉ ሳይሆን በሚፈልገው መልኩ ጨዋታዎችን ከማንቸስተር ዩናይትድ ሶስት ነጥቦችን ሲወስድ በተደጋጋሚ እንደተመለከተን እናስታውሳለን። ዩናይትድ ኩኛ፣ ካዝሜሮ፣ ኤምቢኤሙ ባስቆጠሯቸው ሶስት ጎሎች ሶስት ለባዶ መምራት ጀምሮ ነበር። ድራማው የጀመረው ግን ከዚህ በኋላ ነበር እንደምታስታውሱት ብሪያን አሰልጣኝ ሩበን አሞሪም ቀያሪዎችን አስመለከቱን በተለይ በተለይ የዩናይትድ በጣም ቁልፍ ከነበሩ ጨዎች መካከል አንዱ ቀደም ሲል ካነሳ ነው፣ የብሪያን ምቤሞ በዚህ ጨዋታ ላይ ፐርፌክት እንዲሆን ካስቻሉ ጨዎች መካከል አንዱ አማድ ነው። አማድ የዩናይትድ ቁልፍ ከሚባሉ የቡኑ ፈጣሪ ከሚባሉ ዊንግ ባኮች ውስጥ አንዱ ነው። ዘንድሮ እንግዲህ እና በተሻለ መጠን በተጋጣሚ ሳጥን ውስጥ ኢንቮልቭመንቱ በጣም ከፍ ያለ ተጫዋች ነው እና ደግሞ ልክ ከዚህ ቀደም ከብሪያን ጋር የተጋጣሚ ሳጥን ውስጥ በሚገኙበት ጊዜ እርስ በርስ የሚጋጩትን አሁን ላይ በጣም በመናበባቸው ምክንያት ለብሪያን ምቤሞ ነፃነት እየሰጠው የሚገኝና በተለይ ቁልፍ ቁልፍ የሚባሉ ኳሶችን በማቀበሉ ደረጃ ላይ እንመለከተዋለን። እንደውም አንድ አጋጣሚ በጣም ያስገረመኝ ዩናይትድ በተለይ የመጀመሪያዎቹ አጋማሽ ላይ ጎል ከማስቆጠሩ በፊት ስድስት ሦስት አንድ ነበረ ወይንም ስድስት የተከላካይ ስፍራ ተጫዋቾችን በቡድን ውስጥ ይዟል። እንደምታውቁት አምስት ተከላካዮች ናቸው ያሉት፣ ሁለቱ ዊንግባኮች ወደ ኋላ ይመለሳሉ። ከብሩኖ ፈርናንዴዥ እና ከካዝሜሮ አንዳቸው ወደ ኋላ በመመለስ ዩናይትድ ስድስት ተከላካዮችን ይዞ ከኳስ ጀርባ ረጅሙን ጊዜ ያሳልፍ ነበር እና በተለይ ከሊቨርፑል ጋር ካደረገው ጨዋታ ጋር የሚመሳሰለው በሎ ብሎክ ይጫወት የሆነው ዛሬስ ማንቸስተር ነት የሚለው ጥያቄ ይነሳ ነበረ እና ኋላ ላይ ግን ይበልጥ ጎሉ ካስቆጠረ በኋላ በቡድኑ በኩል መረጋጋቶችን ያስተዋልንባቸው አጋጣሚዎች ነበሩ። ሉክሾ ሰከንድ አፍ ከተጀመረ በኋላ አግሬሲቭ የሆነበትን አጋጣሚ ተመልክተናል። በተለይ የብሪያን ጎል ሲቆጠር ከሉክሾ ጥፋት ተሰርተዋል የሚል ጥያቄ ይነሳ ስለነበረ ሉክሾ ምናልባት አሰልጣኙ የቀይ ካርድ ስጋቶች ስለነበሩባቸው እንዲህ አይነት ሁኔታ እንዳይፈጠር በማለት የማንቸስተር ዩናይትድ ታዳጊ የሚባለውን ተጫዋች አይደን ሄቨንን ወደ ጨዋታ ቀይሮ አስገቡት። ኋላ ላይ አማካዮቻቸውንም ጭምር በሜዳ ውስጥ ሲቀይሩ ደግሞ አስተዋልን። ካዝሜሮን ቀይሮ አስወጡ። አማድን ቀይሮ አስወጡ። የጨዋታውን የማንቸስተር ዩናይትድ የመጀመሪያውን ጎል ያስቆጠረውን ኩኛን ቀይሮ አስወጡ። ቤኒያሚን ሴስኮን ቀይሮ አስወጡ። ኮቢ ሜን ወደ ሜዳ ገብተዋል። ዶርጉ ኡጋርቴንና ጆሻ ዘርክዜን ደግሞ ወደ ጨዋታ ላይ ያስገቧቸው ተጫዋቾች ናቸው። የመጨረሻዎቹ ጊዜቶች እንደተመለከት ነው በጨዋታው ላይ፣ በተለይ ኮቢ ሜን ወደ ሜዳ ከገባ በኋላ አማካዩ ላይ አንድ ፍሬሽ ሌግ ነው ወደ ሜዳ ያስገቡት። ከዛ ባለፈ ደግሞ ኳሱን መቆጣጠር ይፈልጉ ነበር። ይህ ግን ዩናይትድን በኋላ ላይ እንዲጨነቅ እና ወሳኝ የሚባለውን እጁ ላይ ያስገባውን ሶስት ጎልና ሶስት ነጥብ እንዲነጠቅም ጭምር ደግሞ ምክንያት የፈጠረ ቅጽበትን አስተዋልን። ዳኒዌል ቤክ በጣም በጣም ማራኪ ከሚባሉ ጎሎች ውስጥ አንዱን አስቆጠረ። ሊያውም የማንቸስተር ዩናይትድ ተጫዋች ሆኖ ከዩናይትድ ከለቀቀ በኋላ ዩናይትድን በገጠመባቸው ጨዋታዎች በርካታ ያሉ ጎሎችን ያስቆጠረው ቀዳሚ ተጫዋች ሆናል። ስድስት ጎሎችን አስቆጥሯል ዩናይትድ መረብ ላይ እና ከፊት ለፊት ባለፉት አራት ጨዋታዎች አምስት ጎሎችን አስቆጥሯል። ቁጥሮቹን ስታዩ ደግሞ የዳኒ ዌልቤክ ቁጥሮች በጣም የሚያስደነግጡ ናቸው። ዛሬም ከጨዋታ በፊት ይጠበቁ ከነበሩ የወቅቱ ምርጥ ከሚባሉ የአጥቂ ስፍራ ተጫዋቾች መካከል አንዱ እንደመሆኑ መጠን በዚህ መርሃ ገብር ላይ ጎሎችን ላያስቆጠረ እንደሚችል ጥንቃቄዎች ነበሩ። ሴኔ ላመንስ ምንም ማድረግ አይችልም። እውነት ለመናገር ይሄ በጣም በጣም ፐርፌክት የነበረ ኳስ ነው። በጣም አስደናቂ የሚባል ኳስ። ነገር ግን በጨዋታው ላይ ሁለት ጎል ይቆጠርበት እንጂ ሴኔ ላመንስ ሶስት በጣም የሚያማምሩ ጎል የመሆን እድላቸው በጣም ከፍተኛ የነበረ ቢያንስ ወደ አንድ ነጥብ አምስት አካባቢ የሚጠጉ ጎሎችን አድኗል በዚህ ጨዋታ ላይ ስለዚህ አንዱ እንዲሁም ሳጥን ውስጥ ነበር ሴፍ ሲያደርግ የተመለከት ነው። በጣም ፐርፌክት ምሽት አሳልፏል። ዩናይትድ በኦልትራፎርድ በተለይ በመጀመሪያው አጋማሽ የመምራት እድል ኖሮት ባደረጋቸው 327 ጨዋታዎች 302ቱን አሸንፏል፣ 25ቱን አቻ ሲወጣ ምንም አይነት ሽንፈትን አላስተናገደም። አንዱ ይጠበቅ የነበረው ዩናይትድ የመጀመሪያውን አጋማሽ ሁለት ጎሎች ካስቆጠረ በፍጹም የመጀመሪያውን አጋማሽ ቡድኑ ጎሎች ተቆጥሮበት ተሸንፎ ሊወጣ ይችላል የሚሉ ጥያቄዎች በዛ ደረጃ ይነሳ አልነበረም። አለም ጥርጣሬዎች ወይም ስጋቶች ነበሩ ለማለት ያስቸግራል። ለዩናይትድ ደግሞ በጣም ቁልፉ ነገር ሶስት ተከታታይ ጨዋታ ያሸነፈበትን መርሃ ግብር ደግሞ ሆኗል። ሩበን ቀላል የሚባሉ ጨዋታዎች በአንጻራዊነት በሚቀጥሉት ጊዜቶች ያገኛሉ። ኖቲንግሃም ፎረስትን ይገጥማሉ ከሜዳቸው ውጪ፣ እንዲሁ ደግሞ ከቱትራ ውስፐርስ ጋር የሚያደርጉት መርሃ ግብርም ጭምር ይጠብቃል። ሜቢ እነዚህን ጨዋታዎች ካሸነፉ ደግሞ አምስት ተካታይ መራ ገብሮቻቸውን ወደ ማሸነፉም ጭምር የሚመጡበት ጨዋታ ይሆናል። ምንም ጥያቄ የለውም። ከብራይተን ጋር በነበረው ጨዋታ ማንቸስተር ዩናይትድ ፍጹም የበላይነት ወስዶ ነው መጫወት የቻለው። በዚህ ጨዋታ ላይ ኦኬ የኳስ ቁጥጥር ብራይተን ወስደዋል። ሃምሳ ሰባት በመቶ ዩናይትድ የተቆጣጠረው ኳስ ቁጥጥር በጣም ጥቂት ነው። ነገር ግን የተጋጣሚ ሳጥን ውስጥ በኢንቮልቭ ነው ማድረግ። ለምሳሌ 21 ኳሶችን ነክቷል። ዘጠኝ ኢላማቸውን የጠበቁ ሙከራዎችን አድርጓል። 13 ሙከራዎችን አድርጓል። አራት ጎል አስቆጥሯል። አዎ ክሊንሺት ይገባው ነበር ዛሬ። ዩናይትድ ግን ሁለት ጎሎች እብድ በሚባሉ ደቂቃዎች ላይ ተቆጠሩበት። ደግሞ የጎል ማርጂኖቹ በጣም ጥቂት ስለነበሩ ዩናይትድ ምናልባት ነጥብ ድሮፕ ሊያደርግ ይችል የሆነው የሚሉ ጥያቄዎችና ስጋቶች ደግሞ ነበሩ። ማቲያስ ኩኛም ሆነ ካዝሜሮ በዚህ ጨዋታ ላይ በጣም ፐርፌክት የሚባል ጊዜን አሳልፏል። ካዝሜሮ ዘንድሮ ብዙ ጥያቄ የሚነሳበት ተጫዋች አይደለም፣ በተለይ በተለይ አሰልጣኝ ሩበን አሞሪም ወደ ቋሚነት ካመጡት በኋላ በጣም ወሳኝ በሚባሉ መርሃ ግብሮች ላይ ከሚጠቀሙ ተጫዋቾች መካከል አንዱ ነው እና አሲስት አድጓል፣ ጎል አስቆጥሯል ፐርፌክት ነበር ማለት እንችላለን። ዲፍሌክሽን ነበረው ምንም ጥያቄ የለውም። ጎሉ ሲቆጠር ግን ከሱ በፊት የሰራቸው ስራዎች ሜይቢ ዲስትሮየር ብቻ በምንለው ልክ ሳይሆን ጎሎችን፣ ኳሶችን ኮንትሪቢዩት በማድረግ ዲስትሪቢዩት በማድረግም ጭምር ፐርፌክት ነበር። ሰንደርላንድን አሸነፈ፣ ቀጣይ ሊቨርፑልን አሸነፈ፣ አሁን ደግሞ ብራይተንን ያሸነፈበትን ጨዋታ እያስተዋለ ነው። ብሪያን ባለፉት ሶስት መርሃ ግብሮች በአራት ጎሎች ላይ ተሳትፎ ማድረግ ችሏል። ሶስት ጎሎችን አስቆጥሩ። አንድ ለገብ የሚሆን ኳስ አመሻሽቶ ማቀበል ችሏል። ሜቢ ለዩናይትድ በጣም ጥሩ የሚሆነው የኦልትራፎርድ ድባብ ከረጅም ጊዜ በኋላ ተመልሶ መምጣት የቻለበትንም ጭምር አጋጣሚ ያስተዋልንበት መርሃ ግብር ነበር። እንዲያውም ጨዋታን በቀጥታ ስርጭት ሲያስተላልፍ የነበረው ጂም ቤግሊን ተመልከቱ ኦልትራፎርድ ጋር የሚሰማው ስሜት ምን እንደሆነ የሚል መልዕክትም ጭምር ሲያስተላልፍ ነበር። በጣም ፐርፌክት ነበር ማለት ነው በምሽት ውስጥ በነበረው ቆይታ ከዛ ባለፈ ከሞሐመድ እንዲሁም የአማድ ቁጥሮች ሀያ አንድ በሚጠጉ በ19 ጎሎች ላይ ተሳትፎ ማድረግ ችሏል። ምናልባት ከሞሐመድ ሳላህ ቀጥሎ በእንግሊሽ ፕሪሚየር ሊግ በጎል ላይ ተሳትፎ ያላቸውን ተጫዋቾች በቀዳሚነት ስንመለከት የዩናይትዱ ብሪያን ኤምቢሞ በዚህ ቁጥር ውስጥ የምንመለከቱ ተጫዋች ሆኗል ማለት ነው እና ብራይተን ለዩናይትድ ዛሬ ከረጅም ጊዜ በኋላ እጅ መስጠት የቻለበትንም ጭምር ጨዋታ እንዲመዘገብ ምክንያት የሆነበትን አጋጣሚ ያስተዋልንበት ነበር። ብዙ ተስፋዎች የነበሩ ጨዋታ ነው። ቀደም ሲል እንዳልነው የብሪያንና የአማድ ኦናና መግባባት ምናልባት ለቀጣዮቹ የሩበን አሞሪም የቤት ስራዎች በተሻለ መልኩም ጭምር የቤት ስራዎችን ለመስራት በሚያግዛቸው መልክ የተመለከትንባቸውን አጋጣሚዎች ያስተዋልንበት ጨዋታ ነበር። ከዛ ባለፈ ቀያሪዎቻቸው ምናልባት ዋጋ አስከፈሏቸው ነበር ማለት እንችላለን። ኦጋርቴን፣ ኮቢሜኖ ከዛ ባለፈ ቀደም ሲል ባነሳ ነው የቡኑ ሃይዳኔቨን ዶርጉ ከገቡ በኋላ ቡኑ ውስጥ መረጋጋትን ያልተመለከትንበት ጨዋታ ነገር ጨዋታ ደግሞ ነበር። ምናልባት ቀደም ሲል እንዳለው የካዝሜሩ መውጣት አዳዲስ ጉልበቶችን ወደ ሜዳ ከማስገባት አንጻር ታርጌት ያደረገ ነው። ምናልባት ጨዋታውም ወደ መጠናቀቁ መጥተዋልና ደግሞ የመጫወቻ ጊዜ ጥያቄ እያነሳብኝ የሚገኘው ተጫዋች ኮቢ ሚኑ እንደመሆኑ መጠን እሱን ማስገባት በጣም አስፈላጊ ነው የሚል ሐሳብን ታሳቢ በማድረግ የቅያሪዎችን ያደረጉ ይመስላል ነገር ግን ያም ቢሆን ዩናይትድ በጣም በጣም ደግሞ ወሳኝ የሚባለውና እጁ የገባውን ምናልባት በዚህ ውድድር ዓመት ብቻ አይደለም በራሳቸው ሩበን አሞሪም ከመጡ በኋላ በቀላሉ እጃቸው የገባውን ውጤት አሳልፈው ለመስጠት የተቃረበውበትንም ጭምር ውጤት ነበር ማለት እንችላለን። ከነሐሴ 2024 ወዲህ ዩናይትድ ለመጀመሪያ ጊዜ ሶስት ተከታታይ ጨዋታዎችን በእንግሊዝ ፕሪሚየር ሊግ ሲያሸንፍ ይሄ የመጀመሪያው እና በጣም ረጅም ጊዜ ሆኖታል። ዩናይትድ እንዲህ አይነት ጨዋታዎች ማሸነፍ ሲሳ ነው። ብሪያን በሜዳ ውስጥ በነበረው ቆይታ በቁጥሮች ሲለካ ሁለት ጎሎችን አስቆጥሯል። ሁለት ቢግ ቻንስ ክሬት አድርጓል። ሶስት ሙከራ አድርጓል። አራት ኳሶችን በተጋጣሚ ሳጥን ውስጥ ነክቷል። ደግሞ ሰባት የመከላከል ወይም ቀደም ሲል እንዳልነው ሁሉ የሪከቨሪ ኳሶች ላይ ተሳትፏል። 89 በመቶ የፓሲንግ አኪሬስ ወይም ኳስ ማቀበል ስኬቱ ፐርፌክት ነበር በዚህ ምሽት ላይ። በተመለከት ነው የሜዳ ላይ እንቅስቃሴ ይህንን ስትመለከቱ ዩናይትድ በጣም በጣም በጣም ጥሩ ምሽትን አሳልፏል። አሁን ወደ እንግሊዝ ፕሪምየር ሊግ የደረጃ ሰንጠረዥ ስንመለከት ለዩናይትድ ወደ ቶፕ ፎር መምጣት የቻለበትንም ጭምር ውጤት ያስመዘገበበት ጨዋታ ሆኗል። ይሄኛውን መርሃ ግብር ማሸነፉን ተከትሎ ከዘጠኝ የሊግ ቆይታዎች አምስቱን አሸንፏል፣ በአንዱ አቻ ወጥቷል፣ በሶስቱ ተሸንፏል። ዩናይትድ አሁን ከረጅም ጊዜ በኋላ ንጹህ አንድ ጎል የያዘበትም ጨዋታ ሆኗል ይሄኛው 15 ጎሎችን አስቆጥሮ 14 ተቆጥሮበት አንድ ነጽ ግብና 16 ነጥቦችን ይዟል። ከማንቸስተር ሲቲ እኩል በነጥብ ይገኛሉ። ሲቲ ቀሪ ጨዋታውን ሲያከናውን ምናልባት ከፍ ሊል የሚችልበት እድል አለ። እንደነ በርማውዝ ራሱ ሊቨርፑል ጨዋታውን ያከናውናል። ሌሎችም ሙድኖች ሲያከናውኑ የደረጃ መውጣት መውረዱ ሊኖር ይችላል። ነገር ግን አንድ መታሰብ ያለበት በሊጉ ጅማሮ በጣም ደካማ የሚባል ጊዜን አድርጓል ብለን የምናነሳው ዩናይትድ ከአርሰናል ጋር ያለው የነጥብ ልዩነት ሶስት ብቻ ሆኗል። አርሰናል የሊግ ጨዋታውን እስከሚያከናወን ድረስ በአርሰናል ተሸንፏል፣ በማንችስተር ሲቲ ተሸንፏል፣ በብሬንፎርድ ተሸንፎ ነው እንግዲህ ሊጉን የጀመረው። ይህንን ስትመለከቱ ለዩናይትድ በጣም በጣም ጥሩ የሚባል የሊግ ቆይታዎችን ባለፉት መርሃ ግብሮች እያከናወነ የሚገኝ ቡድን ነው ደግሞ ማለት ያለብን ይመስለኛል። አሁን ሩበን አሞሪም ቀጣይ ብዙ የሚጠበቅባቸው ቤት ስራዎች አሉ። ይህንን የማሸነፍን ኮንሲስተንሲ እንዴት ባለ መልኩ ሊያስቀጥሉ ይችላሉ? አንድ ከቤንያሚን ሴስኮ ጋር በተያዘ ቁጥሮችን እየተመለከትኩኝ ነበር። ለምሳሌ ከብሬንፎርድ ጋር በቋሚነት ጀምሮ ነበር ጎል አስቆጠረ። ከሰንደርላንድ ጋር በቋሚነት ጀመረ ጎል አስቆጠረ። ከብራይተን ጋር በቋሚነት ጀመረ አሲስት አደረገ እና በ የመጀመሪያው ላይናፕ ላይ በገባባቸውና በጀመረባቸው ቅጽበቶች የጎል ማስቀጠር ስኬት ወይም የጎል ተሳትፎውን ስንመለከት በጣም በጣም ፐርፌክት ነበር ማለት ነው። ስለዚህ ብዙዎች ማቲያስ ኩኛም ከጨዋታው መጠናቀቅ በኋላ ምን ምናለ አብዛኞቹ ማለት ነው ጎል እንዲያስቆጠርም ጭምር እየገፋፉኝ ነበረ የሚል ሀሳቡን አጋርቷል። ስለዚህ በጣም ደስተኛ ነበር ማለት ነው በዚህ ጨዋታ ላይ እሱም ብሏል፣ ነገሩ በጣም ደስተኛ ነኝ ጎል በማስቆጠር የሚል መልእክቱን አስተላልፏል። እና ለብዙሃኑ ተጫዋቾች ወደ ጎል ማስቆጠር ውስጥ ሲመጡ የቡድን መነቃቃት ስሜቱ እንዲሁ በጣም በቀላሉ ልንመለከተው የምንችለው ጉዳይ እንዳልሆነ ልናነሳው የሚገባ ይመስለኛል። በጨዋታው ላይ ኤምቢሙ ስምንት ነጥብ አንድ በተለይ ዛሬ በነበራቸው ቆይታ የተሻለ ሬት ካገኙ የቡድኑ ቁልፍ ከሚባሉ ተጫዋቾች መካከል አንዱ የሆነበትንም ጭምር አጋጣሚ የተመለከትንበት ጨዋታ ሆኗል ዩናይትድ ኦልትራፎርድ እና እንዲሁም ደግሞ በአሰልጣኙ በኩል ያሉት ስሜቶች ከረጅም ጊዜ በኋላ ወደ ጥሩ ፎርም መምጣት የቻሉበትንም ጭምር መርሃግብር ያከናወኑበት ጨዋታ ሆኗል እና ሙሉ ለሙሉ ደግሞ ቡድኑ ይሄው ሞመንተም አስቀጥሎ መቆየት ሲጀመርና ሲችል ምናልባት ከዚህም በተሻለ መልኩ የመናበብ ከዚህም በተሻለ መልኩ ሜዳ ላይ ጨዋታዎች ላይ የበላይነትን መውሰድ የሚችል ቡድን መሆን የሚችልበት እድል ይኖረዋል። ብሩኖ ፈርናንዴሽ በዩናይትድ መለያ ሶስት መቶኛው ጨዋታውን ያከናወነበት መርሃ ግብር ነው። በጣም በጣም ጥሩ ጊዜን እያሳለፈ ይገኛል ማለት እንችላለን። ይህንን በማድረጉ ማለት ነው ለዚህ ተጫዋች ምንም ጥያቄ የለውም። ወደ ዩናይትድ ከመጣ ጊዜ ጀምሮ የፕሪሚየር ሊጉ ምርጡ የአድቫንስ ሚድፊልደር አሊያም ደግሞ አሁን እየተጫወተ በሚገኝበት ዲፕ ላይንግ ሚድፊልደር ሆኖ እያገለገለ የሚገኝ በጣም ቤስቱ ሳይኒንግ ማለት እንችላለን። በጣም ምርጡም ፈራሚ ብለን ማንሳት እንችላለን፣ እሱ ወደዚህ ቡድን ከመጣበት ጊዜ ጀምሮ እና አሁን ዛሬ ትልቅ ምሽት ነበር ለሱም። ጎል አላስቆጠረም፣ ነገር ግን በአምበልነት ይመራው ቡድኑ ቁልፍ ጊዜን እንደሰልፍም ጭምር ያስቻለ ነበር። እና አንቶኒ ቴይለር ደግሞ ጥያቄ ተነስቶባቸዋል ዛሬ። በርከት ያሉ የፍጹም ቅጣት ምቶች ይነሱ የነበሩበት ጥያቄዎች፣ ለምሳሌ አማድ ጉዳይ፣ ከዛ ባለፈ ከካርዶች ጋርም ጭምር ደግሞ ተያይዞ የሚነሱ ጥያቄዎች ነበሩ። ፋይናሊ ግን ዩናይትድ በወሳኝ በሚባለው መርሃ ግብር በጣም በጣም ደግሞ አስቸጋሪ የሚባለውን ብራይተንን አሸንፈው በኦልትራፎርድ ወሳኝ ሶስት ነጥብና ንጹህ ሁለት ጎሎችን ይዞ ወደ ቀጣዩ መርሃ ግብር ያቀናል ማለት ነው። ለማንቸስተር ዩናይትድ በጣም በጣም ወሳኝ የሚባለውን መርሃ ግብር በድል ያጠናቀቀበት ምሽት ነበር ማለት ይቻላል።